እንግዲኛ ምሳሌዎችን ለመስጠት በክሊኒኬ ውስጥ የምሳየውን የስፖርት ህክምና ችግሮች ምን እንደሆኑ ለማብራሪያ ለምሳሌ ታካሚ ከመጣ በኩል በቴኒስ ክንድ ችግር ከመጣ በተለምዶ በቴኒስ ሲጫወቱ በክንዱ ውጭ በኩል ህመም ያሳያል። አይደለም በቴኒስ ብቻ የሚከሰት ችግር አይደለም፣ ሌሎች የስፖርት አይነቶችም ይህን ችግር ሊያስከትሉ ይችላል። ስለዚህ ታካሚ ሲመጣ ስለ ስልጠናው ፕሮግራም፣ ቴኒስ መጫወት መቼ እንደጀመሩና የሚያሳድኑት የህመም የሚሰሩ የተወሰኑ ግዛቶች ምን እንደሆኑ በዝርዝር እገባለሁ ደግሞ የመጨረሻ ጊዜ መቼ አዲስ አውታረ መሳሪያ እንደተጠቀሙና ማንኛው እንደሚያስከትል እንዴት እንደሚያስደክም በዝርዝር እጠይቃለሁ። ሌላ ምሳሌ ደግሞ የምናየው የሩጫ ጉንጅ ችግር ነው። ደግሞ ይህም የፓቴላር ቴንዶን በአጥንቱ ላይ ሲያገናኝ የሚከሰተው መሽበሽብና መፈጨት ነው። በማንኛውም የስፖርት ጉዳት የተያዙ ታካሚዎች ከመጀመሪያ ደረጃ ተጫዋቾች፣ የሳምንቱ መጨረሻ ተወዳዳሪዎች እስከ ሙያ ተወዳዳሪዎች ድረስ በዚህ ዘመን ሩጫ በጣም የተጠቀሰ ስፖርት ሆኗል። በ አስር ዓመታት ውስጥ በግምት የተጨማሪ እድገት አየሁበት በተለይ ስፖርት ቀዶ ጥገናና የስፖርት ጉዳቶችን ሲነጋገር በአጠቃላይ በዘጠና በመቶ የሚሆኑት በእንቅስቃሴ ማሻሻያና በቀዶ ጥገና ያልሆኑ ዘዴዎች ይታወቱ ይችላል። ነገር ግን አምስት እስከ አስር በመቶ ድረስ ቀዶ ጥገና ያስፈልጋቸዋል። እኔም በፊት የገለጸውን የአስዋ እንደገና መገንባት እንደሚያስፈልጋቸው እንደዚህ ያሉ ጉዳቶች በባለፉት ሁለት ወይም ሶስት ቀስር ዓመታት ውስጥ በአርትሮስኮፒክ ቀዶ ጥገና የተደረጉትን እድገቶች ስመለከት በትንሽ መቁረጫዎች በኩል አስፈላጊ ቀዶ ጥገናዎችን ማካሄድ ተችሏል። እንደ ተናገርኩት በመሆኑ የኛ ዓላማ እንደ ስፖርት ህክምና ዶክተሮችና ቀዶ ጥገኛዎች እነሱም ማከማቸት ብቻ ሳይሆን ይህን ችግር ምን አድርጎ እንደተፈጠረ የሚያሳዩ ምክንያቶችንም ማጥናትና መፍታት ነው። እና ከህክምናቸው በኋላ በፍጥነት የሚደረግ የእንቅስቃሴ ማሻሻያ ውስጥ እንገባቸዋለን። እንደዚህ ሆኖም ወደ ስፖርት በቶሎ እንዲመለሱ እንደሚያደርግ ነው። በተለይ አሙያህ ከሆነ በጣም አስፈላጊ ነው። አመሰግናለሁ።